ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ ሰዎች፣ ይህ አጀብ ቲቪ ነው። አጀብ የሚያስብሉ ክስተቶችና ታሪኮች የሚቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የማስደምጣችሁ ታሪክ የጦርነትን አስከፊነት የሰው ልጅ የፍቅር ጥልቅነት እውነተኛ ሰብአዊነት ምን ማለት እንደሆነ በሚገርም ሁኔታ የሚያሳይ አጀብ የሚያስብል ታሪክ ነው። ዓለም ሁሉ የተነጋገረበት የበርካቶችንም ልብ የሰበረ እናም በጦርነት አውድማ ውስጥም የተሰዋን ፍቅር፣ ተስፋና ፍጹም ታማኝነት የሚያሳይ የገሃዱ ዓለም ታሪክ ነው። ይህ ፊልም አይደለም፣ የገሃዱ ዓለም ታሪክ ነው። የማይሞተው ፍቅር፣ የማያልቅ ታማኝነት እናም አስገራሚ የሰብአዊነት ታሪክ ነው። የጦርነቱ ቋያ ሲቀሰቀስ ሕይወት እንደ ቅጠል ሲረግፍ ብዙዎችም የራሳቸውን ሕይወት ለማትረፍ ሲራራጡ አንድ ዩክሬናዊት ግን ከራሷ በላይ የመረጠችው ልዩ ፍቅር ነበረ። ዛሬ ስለዚች ዩክሬናዊቷ አሊሳና ታማኝ ውሻ ፖሊዮ አስደናቂ ጉዞና የጦርነትን ጠባሳ የፈጠረባቸው ጥልቅ ስሜታዊ ታሪክ እንነጋገራለን። የጣሊያኑ ጋዜጣ ላስታምፓ እጅግ አስገራሚ የሰብአዊነት ምልክት ብሎ በገለጸው ይህ ክስተት የብዙዎችንም አይን በእንባ አጥቦ ትኩረቱ ደግሞ በዩክሬን ምድር እየተከናወነ ወዳለው አስከፊ የጦርነት ቲያትር እንዲያደርግም አስገድዷል። የ37 ዓመቷ አሊሳ በሙያዋ የኮምፒውተር ባለሙያ ብትሆንም ዛሬ በጦርነት ምክንያትም ለከፍተኛ እንግልት ተዳርጋ ህይወቷንም ለማትረፍ ከቻለ ሰዎች አንዷ ሆና ዓለም አቀፍ ትኩረት አግኝታለች። ሩሲያ በዩክሬን ላይ የከፈተችው ጦርነት እየተጋጋለ በመምጣቱ አሊሳ ከሞት ለመዳን የወሰነችው ውሳኔ ቀላል አልነበረም። ቤተሰቦቿን፣ እናቷን፣ እህቷን፣ አራት ልጆቿና ሁለት ውሾቿ ይዛ በአንዲት አነስ ያለች መኪና ተጭነው ወደ ፖላንድ ድንበር የሞትን ሽረት ጉዞ ጀመሩ። ይህ አድካሚ ጉዞ አንዳንዴም የሩሲያ ኃይሎች በራሪ ጥይቶች እያመለጠ ለ16 ሰዓት ያህል ከቀጠለ በኋላ በመጨረሻም የፖላንድ ድንበር አቅራቢያ ደረሱ። ነገር ግን መድረሳቸው ብቻ የችግሩ መጨረሻ አልነበረም። ከዚያ በኋላም ተሽከርካሪ ባለመገኘቱ ቀሪውን 17 ኪሎ ሜትር ያህል በእግራቸው ለመጓዝ ተገደዱ። በዚህ አድካሚና የሞት ሽረው ጉዞ ውስጥ አሊሳ ግን ራሷን ብቻ ይዛ አልነበረም። የምትወደውና በዕድሜ የገፋ ፖሊዮ የተሰኘው ውሻዋም አብራ ይዛ ነበር። ፖሊዮ የ12 ዓመት እድሜ ያለው የጀርመናዊ እረኛ ዝርያ ውቻ ሲሆን በቅጡ መራመድ እንኳን የማይችል ረጅም ርቀቶችም ለመጓዝ የማይችል ነበር። አሊሳ ግን ታማኝ ውሻዋን ትታለመሄድ ሄድ በፍጹም ፍቃደኛ አልነበረችም። በዚህ ወሳኝ ሰዓትም ከምትወደው ውሻዋ ጋር ያላት ፍቅር እጅግ ብርቱ ነበር። ስለዚህም አሊሳ ውሻዋን ፖሊዮ በትከሻዋ አሊያም በጀርባዋ ተሸክማ 17 ኪሎ ሜትሮች ያህል በእግሯ ተጉዛ በመጨረሻም ፖላንድ ውስጥ ለመግባት ችላለች። መጨረሻ ፖላንድ ውስጥ ለመግባት ችላለች። ይህ ታላቅ መስዋዕትነት እና የፍቅር መገለጫ የብዙዎችን ልብ ነክቷል። አሊሳ ድንበር አሻግራ ወደ ፖላንድ ለመዝለቅ ካደረገችው አድካሚ ጉዞ በኋላ ከጣሊያኑ ጋዜጣ ላስታምፓ ጋር በነበራት ቆይታ ላይ የገለጸችው ግን ከባድ የልብ ስብራት ነበር። ሁሉም ነገር አጥተናል። አባቴን አጥቻለሁ። ባለቤቴ የት እንዳለ አላውቅም ድንበር ሳያቋርጥ ነው እዛው ይቀረው። ውስጤ ክፉኛ አዝኗል። በህይወቴ የምላፍታ ተለየቸው ከማላቁ ባለቤቴ ጋር አሁን አብረን አይደለንም። አጠገቤ የለም። ሁሉም ወንዶች ከኛ ጋር የሉም በማለትም የጦርነቱን አስከፊነት ጠባሳና የሀገሯ ዜጎች ላይ እየተፈጠረ ያለው ስቃይ በግልጽ አስቀምጣለች። ይህ አሳዛኝ የአሊሳ ታሪክ አሁን ላይ በማህበራዊ ሚዲያዎች ላይ በሰፊው እየተዘዋወረ ይገኛል። የአልሳ ታሪክ ከእርሷና ከፖሌ ውሻዋ ጋር ካለው የፍቅር ትስስር በላይ የሰው ልጅ የጦርነትን አስከፊ ገጽታ ለመጋፈጥ የሚችልበት ጥንካሬ፣ ፍቅርና ሰብአዊነትን ያሳያል። ቤተሰቦቿና የትዳር አጋሯን ያጣች ቢሆንም ከሁሉ በላይ ለታማኝ ውሻዋ የሰጠችው ክብርና ፍቅር አስገራሚ የሰብአዊነት ምልክት ተብሎ ተዘግበዋል። ይህ ታሪክ የበርካቶቹን ልብ የሰበረ የዕለት ተዕለት ክስተት እንደሆነ ቀጥሏል። የዓለም አቀፍ ማህበረሰብ ትኩረቱን በዩክሬን ምድር ላይ እየተከናወነ ወዳለው አስከፊ የጦርነት ቲያትር ላይ እንዲያደርግም አስገድዷል። እንግዲህ የአሊሳ ታሪክም ከመቼውም ጊዜ በላይ ፍቅር፣ ታማኝነት፣ ሰብአዊነት በጦርነት አውድማ ውስጥ እንኳን እንዴት ደምቀው ሊታዩ እንደሚችሉ ያሳየን አሳዛኝ፣ አጓጊ እንዲሁም እውነተኛ ምስክርነት ነው። ይህ ታሪክ እንዴት አያችሁት? ሀሳባችሁን በኮሜንት ስር አጋሩኝ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እናም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የአጀብ ቲዩብ ቤተሰብ እንድትሆኑ እንጋብዛለን። በሚቀጥለው በሌላ አጀብ የሚያስብል ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም ሰንብቱ።